እሺ፣ አረ እናንተ እነዚህ ልጆች መቼ ነው ከሰው ህይወት የሚወጡት? በእናታችሁ ግን እየጠጣችሁ ችርስ። ዛሬ ያስጠጣል የእነ አቤልና ብሩክ። ምን ደምጣችሁ እንዳትሉ ደሞ መጠጥ እንዳይመስላችሁ፣ እንትን ነው በቃ፣ ይብራባችሁ። ኤኒዌይስ ግን በሰላም ነው። እነዚህ ሴታ ሴቶች የራሳቸውን ህይወት አይኖሩም። እንደ የሰው ህይወት ጣልቃ ገብተው አንቺ ሺ ካላልሽው እሱ ሔርሜላን ይዞ ሊጠፋ ነው፣ ሔርሜላን ይዞ ሊወጣ ነው። ሔርሜላ ለሱ የተለየ ስሜት አላት። ሔርሜላ ራሷን ልታጠፋ ነው ያለ፣ ሔርሜላ ህይወት፣ ያለ ሔርሜላ አፋችሁ ላይ ስም የሌላችሁ እነዚህ ሴት ሴቶች የራሳቸው ህይወት የላቸውም። ምን ነው በተሰቀለው ልካቸው ነገርቻቸው፣ ግን ማይገባቸው ሁሌ ቢሆኑ አቤልና ብሩክ ናቸው፣ እነዚህ ለመናገር ማለት ነው። እንዳለችው የእሷና የእሱ ህይወት ገና ለገና ይመለሳል ብለው እሱ የሄደ ሁሌ ልጁን ስለሚያይ ቅናት አንገበገባቸው። ቅናት የሚያደርጋቸውን አሳጣቸውና አንቺ ካልፈለግሽ ለአንቺ ካልሆነ በቃ እሱ ከሄርሜላ ጋር ይሆኑና ሄርሜላን ይዟት ይጥፋ። አቤት ውርደት እናንተ፣ ውርደት እኮ ነው። አሁን እናንተ ጋር የምትመጣ ሴት ምን አይነት ሴት ናት? የእናንተ የግል ህይወት ልትሆናችሁ የምትችለው ማለት ነው። ሁላችንም ግን ሰላም ብያለሁኝ። ሁላችሁን በያላችሁበት ሰላምታ ይድረሳችሁ። ምን ሆነው ነው ምን ሆነው ነው ምን ሆነው ነው? ሀይ የሚላቸው ቤተሰብ የላቸውም? ምን ጓደኛ የላቸውም? ምን በቃችሁ ተብለው? ለነገሩ መጀመሪያውን ምኮኛ አውቀናል። ብሩክና አቤል የሆነ ገንዘብ ተከፍሏቸዋል። ከሄርሜላ ያለ ምክንያት ብሩክ ከሱ ጋር ተያይዞ ቻይና አልገባም ያለ ምክንያት እዚህ ደረጃ ድረስ አልተለጠፉባትም፣ አልተለጠፉም የአብርሃምና የሩታ ህይወት ላይ ማለት ነው። በቃ እነሱም የአብርሃምና የሩታ ህይወት አንድ ይሆናል ብለው ገንዘባችንን ትወስድብናለች፣ የሰጠችንን ትመልስብናለች፣ ሚስጥራችንን አደባባይ ታወጣብናለች ብለው ነው። ዛሬ እሱ ሳይልካቸው እሱ ምንም ነገር ሳይላቸው ሄደው ከእሱ ጋር ማትወኝ ከሆነ ያንቺ ፍላጎት ነው ትጎጃለሽ። አንዴ ከተናገራችሁ ሄርሜላ ራሷን ልታጠፋ ነው፣ ሄርሜላ ለሱ ስሜት አላት፣ ሄርሜላ ከሱ ጋር ልትወጣ ነው ብላችሁ ካላችኋት በኋላ ማስተካከል ትችያለሽ። ሁሉ በአንቺ እጅ ነው። እኔ ምለው ነው ንግግር ማታውቁ ከሆነ ለምን አርፋችሁ ቁጭ አትሉ? ማስማማትም አታውቁ ማለያየትም አታውቁ። በጣም ደናቁርቶች የራሳችሁን ብቻ የምታስቡ ምንም ላይ ይመለከታችሁ። ገና ለገና ነገ አብርሃምና ሄርሜላ ውጪ ይወጡና የሚያደርጉልን ነገር ደግሞ እጥፍ ይሆናል ወይ እኛንም ይወስዱናል አይነብላችሁ የልጅ እናትና አባት ሊያይታችሁ፣ በዚህ ደረጃ የማይባል ቃላት ተናግራችሁ፣ ጭራሽ እንድትርቅ ጭራሽ እውነቷን ነው። በሷ ስም በሷ ምክንያት እቺ ልጅ ገና ለገና ከታረቀችው ህይወቷ ልታጠፋ ማለት እኮ ነው፣ ሄርሜላዋ። በዚህ ለደረጃ እንዴት እንዲህ አይነት ጥያቄ ሲጀመር እንዴት ከናንተ አፍ ወጥቶ? አብርሃም ሳይልካችሁ ምንም ሳይመለከታችሁ ሄዳችሁ ምን አለበት አራስ ቤት እንኳን ብትተዋት በአግባቡ አራስነቷን እንኳን ብትወጣው ማለት ነው። ከእርግዝናዋ ጀምሮ እንዲቹ ቁምስቅሏን እንዳሳያችኋት እንዲቹ እንዳላችኋት ጭራሽ አራስ ቤትም አሁን በስርዓት በማረፍ ትጣ እንደው ምን ያህል ገንዘብ ቢከፈላችሁ እንደው ምን ያህል ጥቅም ብታገኙ ነው በዚህ ደረጃ ድረስ ሄዳችሁ? አንቺ ካልፈለግሽው፣ አንቺ ካልተስማማሽ፣ አብረሽ ካልሆንሽው እሱ ከሷ ጋር ይወዳል ካልነገራችሁ እሱ እንዴ አወቃችሁ፣ ከሷ ጋራ ተያይዞ እንደሚጠፋ ሔርሜላስ እንደምታፈቅረው። ዛሬ እናንተ ተጃጅላችሁ፣ እኛ ልታጃጅሉን አትሞክሩ። በነገራችን ላይ እኔ ያው ያለ እናንተ የምሰራበት ሰው ስለሌለኝ ነው ስለእናንተ የምሰራው ማለት ነው። እውነቱን ተናግሮ እየመሸበት ማድረግ ገና አንድ ብላ አንድ ብላ የመጣች ጊዜ ሔርሜላ ሩቷን አብርሃምን ሄርሜላ ገና ለገና ክፍተት ፈልጋ ለአብርሃም ስጦታ ሰጣ፣ በስጦታ እንድትይዘው እንደሆነ ሁላችንም ነቅተንባችኋል። ለዛ ነው ጊዜው ተራዝሞ ተራዝሞ ተራዝሞ ተንዛዝቶ እዚህ ላይ እየደረሰው ማለት ነው። ለሱ ስሜት እንዳላትማ ተራሷ ካንደበቷ እኮ ሰምተናል። መጀመሪያው ነው ወድሃለሁ፣ አከብርሃለሁ፣ ላንተ የተለየ ስሜት አለ፣ የተለየ ስሜት። ዝም ብሎ በጓደኝነት ስሜት ምንም ነገር የለም። ሳታፈቅረው ስሜት ሊኖራት አይችልም። ላንተ ለሱ ስሜት አላት። ሳታፈቅረዋት አትቀርም። እራሷን ልታጠፋ ነው። ለምን ድርግም አትልም? መድኃኒት አታቀብሏትም እንዴ? አብርሃም እና ሩታ እንዲገናኙ ከፈለጋችሁ ትጠጣ እስቲ፣ ወንድ ናት። እስኪ እሷ ትጠጣ ወይም እሷ እስኪ ራሷን ታጥፋ እንያት። እኔ ሩታ ቦን ለእነሱ እልህ እንዲሁም እሷ እስቲ፣ ወንድ ናት መድኃኒትን ጠጣች፣ ምንም አደረገች? እስኪ ራሷን ታጥፋ። እኔ መንሰላል እና ምክንያቱም ሕይወቴ ኗ ከፈለግኩኝ እልኋቸውን ነበር እማስጨርሳቸው። እሺ ብዬ አይመለከታችሁም ብዬ አብርሃምን ጎትቼ በቃ አንድ እንደሆነ በዚህ ደረጃ መውረድ የናንተ መውረድ። እሱ ስንቴ ትጠይቃችሁ። ለምን በሰው ሕይወት ትገባላችሁ? እናንተ የራሳችሁን ሕይወት ለምንድን ነው የማትኖሩት? ተዋቸው። ሰላምን ፈጠሩ። እስከወዲያኛውም ተለያዩ ሁለቱ። እናንተ ዛሬ መታችሁ፣ የራሳችሁን የግል ጥያቄያችሁን በባልና ሚስት መሃል ላይ ገብታችሁ እንደዚህ አይነት ጥያቄ መጠየቅ ማለት ምን የሚሉት ደናቁርት ነው። አረ ቡታ ጅራዎች፣ ሰልጥኑ፣ ንግግር ወቁ። እንዲህ እንዲህ ነው ባልና ሚስት የምታስታርቁት። እንዲህ ነው ሰው ተለያይቶ ሰው መሃል ገብታችሁ ሽማግሌ ሆናችሁ ሰው ልታስማሙ የምትችሉት። ሰው እኮ ቢያንስ ዋሽቶ እንኳን ሊያስታርቅ ይችላል። እናንተ ግን ጭራሽ መዋሸት የሚሉትን ነገር ሳይሆን በቃ አፍቅረዋለች፣ አፍቅረዋለች። አለበለዛ አንቺ ከሱ ጋር ከሆንሽ ደግሞ ራሷን ታጠፋለች፣ ቀጥታ ነግራችኋት፣ ከዛ እሷ ደግሞ እሺ በቃ ችግር የለውም እሷ እራሷንም አታጥፋ እኔም ተውላታለኝ ብላ እንድትላችሁ እነዚህ ግግም ያሉ ገገሞች ገገሞች ገገሞች የመድኃኔዓለም ያለ፣ መቼ ነው የምትሰለጥኑት? እኔ አላውቅም። ብቻ እናንተ ሁለታችሁ ጓደኛ ፍቅረኛ እየዟችሁ ፍቅረኞቻችሁ እንዴት አምነዋችሁ አብረው እንደሚኖሩ ከእናንተ ጋር ደግሞ ማየት ፈለ ለነገሩ በዚህን ሰዓት ላይ ፍቅር የትኛው ፍቅር የትኛው ፍቅር፣ የድራማ ፍቅር። ይሄ ወር ሁለት ወር ተፋቅረሽ ወይ ዓመት ሁለት ዓመት ተጋብተሽ ለምትለያየው ትዳርና ፍቅር የትኛዋ ሴት እንዲሁ ለዛሬ አወቀችና ዛሬ አብራ ላይ ለምትጋደም ሴት ፍቅር ነው? የትኛዋ ሴት ናት ለእናንተ ፍቅር ብላ የምትመጣው? ስንቶቻችሁን እያየን እኮ ነው። ስንቶቻችሁ በባልና ሚስት መሃል ላይ ጣልቃ እየገባችሁ መድኃኒት እያደረጋችሁ ስንቶቹ እያበዱ እያየን እኮ ነው። ለዚህ ጊዜ ነው ደግሞ ፍቅር የሚባል ነገርኩ። እኔ አብርሃም ማን ሩታን ብሆን እሩታን ቦን እልሃቸውን ነበር ማስጨርሰው። እሷ አይደለችም፣ እነሱ መድኃኒት እንዲጠጡ ነው ማስደረጋቸው ማለት ነው። ብሩክና አቤል መድኃኒት እንዲጠጡ ነበር ማስደረጋቸው፣ አይደለችም እሷ ማለት ነው። ማነች እሷ? በትዳሬ ላይ ገብታ በባሌ ላይ ጓደኛ ብላ መታ ደግሞ አፍቀራው። አለበለዛ እሱ ከእሷ ጋር ከታረቀ እሱ ከእሷ ጋር አንድ ከሆነ ራሴን አጠፋለኝ። አፈራ አባቷ ለምን አትበላም? እግር ለምን አትበላም? አሰዳቢዎች አሰዳቢዎች ናቸው። አንድ ላይ ሶስታችሁም አብርሃምም አራታችሁም አብርሃምም ሔርሜላም ብሩክም ማን ነው አቤልም ማለት እህት የሚባል የሌላችሁ፣ እህታችን ነገ ምን ላይ ትደርሳለች? እህታችን ነገ አግብታ ወይም ደግሞ ፍቅረኛ ኑሯት በእሷ ላይ ጓደኛ ብሎ መጥቶ ከዛ በኋላ ፍቅሩንና ትዳሩን ትቶ ከሌላ ሴት ጋር ቢሄድስ ብላችሁ እህታችሁ ላይ የማትስሉ የማታስሉ ደናቁርቶች። እናንተን አይቶ አሁን ሰው ፍቅር ይጀምራል? እናንተን አይቶ አሁን ሰው ትዳር ይጀምራል? እናንተን አይቶ አሁን ሰው ጓደኛ ብሎ ሚስጥረኛ ጓደኛ ይኖረዋል? ወንድም ሴት ማለት ነው። ማንም አይኖረው። ማንም የምን መውረድ የምን መዝቀጥ ነው? በዚህን ያህል እንዴ! ለምን አትፋቷቸውም? ለምን አትተዋቸውም? ተፋቀሩም ተለያዩም ሁለቱ በቃ ምን አገባችሁ? አላገናኛችኋቸው ሲገናኙ እናንተን ነበራችሁ? ትዳር ሲመሰረት አብራችሁ የላችሁ። ፍቅራችሁን አታቁት። ምን አግብቷችሁ ነው እናንተ። እሱን ካልፈለግሽው በር አይደለም እንትን ነው እሱን ካልፈለግሽው ታየው። ከፈለግሽው እንትን አይባልም እኮ እንደዚህ ኔ አይባልም፣ ማርያምን አይባልም፣ ሲጀመር አይባልም። ከፈለግሽው ሰላም ፍጠሪ፣ ካልፈለግሽው ደግሞ ሔርሜላ ራሷን ልታጠፋ ነው እና ከሱ ጋር ልትጠፋ ነው። እንዲህ ያለ አረ በሽቃ በጠረሴ መውረድ ቡታጅራዎች መውረድ መስቀት እግዚአብሔር ይመስገን የቡታጅራ ልጅ አለመሆኔ። በስማ ምን ሆኖ ነው እንደዚህ ሰው ይሄን ያህል በገንዘብ ማንነቱን ያጣል? አረ በጣም የሚያሳፍር ደረጃ ላይ ነው የደረስነው። እግዚአብሔር ምስክሬ ነው። ያው እንትናንት ተመልከቷት እና ብሩክን ሲጀመር ሚዲያ ላይ ያልተከባበረ ፍቅር ወይም ሚዲያ ላይ ያልተከባበረ ትዳር፣ ከሚዲያ ጀርባ ደግሞ የበለጠ እየተዘቃቀጡ ነው የሚኖሩት ነው። ሚዲያ ላይ ክብር ከሌላት አንዲት ሴት ልጅ ለጓደኛዋ፣ አንድ ወንድ ልጅ ለፍቅረኛው ክብር ከሌለው ሚዲያ ላይ ቃላት አጠቃቀማቸው፣ ሚዲያ ላይ የሚመታቱት፣ ሚዲያ ላይ የሚደፋፉት፣ ከሚዲያ ጀርባ ደግሞ ሳሏቸው ለዚህ እኮ ነው ነፍሰ ገዳ እየበዛብን ሀገራችን ላይ። ሚዲያ ላይ ኖርማል ነገር እያደረጉ ይመታታሉ፣ ይጠፋጠፋሉ። ምንድነው መሳሪያ ይተኳኮሳሉ። ገዳ ይበዛብን፣ አይናችን እያየ ሰው እየተገደለ። ሚዲያ ላይ ሳትከባበሩ ከሚዲያ ጀርባ እንከባበራለን ብላችኋል። ብሩክ እውነቱን ነው ያለው፣ ካላታከብረኝም እውነቱን ቃላት አጠቃቀም ሴት ልጅ ሚዲያ ላይ ጓደኛ ወይ ፍቅረኛ ትዳር ካላት ሚዲያ ላይ ቃላት አጠቃቀሟ ቢያንስ ታክብረው። ከሚዲያ ጀርባ ባታከብረው ይሻላል። ሚዲያ ላይ ግን ማክበር ግድ አለባት። ሚዲያ ላይ እስከመጣች ድረስ ማለት ነው። ለሌሎቹ እያስተማሩ እስከሆነ ድረስ ሚዲያ ላይ መከባበር፣ ሚዲያ ላይ መጠፋጠፍ፣ ሚዲያ ላይ መድፋት። ሴቷ ስደርግማበት ደርግማበት ትሄዳለች፣ ወንዱ ጠፍጥፏት ሄዳል። ይሄ ነው ፍቅር ለእናንተ። ትናንትና እንትና የናሂን ስጦታ ወጣለኝ ብሎ አሹ እጁ ተገትሮ ቀረ እስቲል እስካሁን ጸበል እንኳን የወሰደው ሰው የለም። እዛ ቁጭ ብለው ይከፋፈታሉ፣ አፋቸውን ሚዲያ ላይ ነገራቱን ያራዝማሉ። ዛሬ ደግሞ ከሙቢ ላይ እንትን እናወልቃለን ብለው የእንቀፍ መድኃኒት ሰጠው ያኛው ብልጥ ነው አልጠጣም ማለት ያው ላዩ ላይ ያለው ሴጣን ስለሚነግረው ማለት ነው። ሁለቱም አንዴ የጠጣሉ ሲባል ማንንስሙ ሙቪ ብድግ አደረገና ግጥም አደረገና ተጋደመ። እና ይሄ ግን አልጠጣ ማለት ኮካ ይሻለኛል ብሎ ኮካ ጠጣ ስለጠረጠረ ማለት ነው። እሱንም ደግሞ እንደዚህ አስተኝተው እንኳን ሲያወልቁለት ልጅም እዛ እንትን ይሄ ትክክለኛ ትክክለኛ ከየት ከናዝ ከማን ነው ከሱዳን ይሁን ከናይጄሪያ ይሁን ከሌላ የት ሀገር ነበረ የጥንቆላ የበዛበት ሀገር፣ ከየት እንዳስመጡት አናቅም ይህንን እንትን ማለት ነው ሰው ጸበል ቦታ ወስዶ ሰው ጥሩ ቦታ ላይ የክርስት የማን ነው የንስሓ አባት ጋር ወስዶ ሙቢንም ደግሞ በቁርአን የሚቀራበት ጋር ወስዶ ሙስሊም ስለሆነ ማስተካከል ሲቻሉ ቤት ውስጥ ቁጭ ብለው ድራማ ይሰሩባቸዋል። ትላንትና በናሂላ አይታቹ አሹጋ ዛሬ ሙቢ ላይ እንደዚህ ማድረግ በቃ ይሄ ነገር ይሄ አግባብ ስላልሆነ ይዛቹ ሄዳቹ ዳይሬክት በቃ ጸበል ማስጠመቅ ያኛውንም ቁርአን የሚቀራበት ማድረግ የምን እነሱንስ? ጭራሽ የማይሆን ደረጃ ላይ እስኪደራረሱና ነገር ውስጣቸው ሰርጾ ጊዜው እንዲረዝምባቸው ታደርጓቸዋላችሁ። ወደ ሰላም እንድትመጡ ከፈለጋችሁ ሰላማዊ ነገር በጊዜ ማድረግ። ኧረ ወይኔ ሚዲያ! ኧረ ወይኔ የኛ ሀገር ሚዲያ! ኧረ ወይኔ የኛ ሀገር ሚዲያ! ጂሰስ ክራይስት፣ በጣም የሚያሳዝን ነገር ነው። ነገር በጣም በሔለንም በቃ እንግዲህ ልጁ እስከ ወዲያኛው አልፈልግሽም ብሎ አላት። በቃ ከተዋወቁ ተውት፣ ፍቅር ከጀመሩ ፕሮሚስ ከተደራረቡ ተውት። እና ኢቭን ከተዋወቁ ጓደኝነት ከጀመሩ ራሱ አመት እንኳን አልሞላቸውም። ወዲያው ፍቅር ምንድን ነው፣ ጠዋት መርካቶ ማታ ምንድን ነው እሱ የሚለው ልጅ አለ ማለት ነው። ያ ማነው የሚባለው ቲክ ቶክ ላይ ነው ያየሁት እና ዩቲዩብ ላይም አለው። ባለፈው እንትና ጋር ቀርቦ ነበር። መቼ ተጋቡ ሳንሰማ መቼ ተፋቀሩ ሳንሰማ ተለያዩን እንሰማለን ቁጭ ብለው ልክ ቁም ነገር የሚያስነግሩኝ መስልት በቃ ተለያይተናል ካሁን በኋላ እኔና እሱ አናብራችሁ አትሆንም ተለያይተናል ከዚህ በኋላ እኔና እሱ የለንም አትኖሩ ድሮም አናቃችሁም ለምን ሚዲያ ላይ መታችሁ መፋቀራችሁን ሳናቅ መለያየታችሁ ሚዲያ ላይ ማስታወቂያ ትሰሩብን አላችሁ ለማንኛውም ይመቻችሁ እናንተም ድራማ አርጉ እኛም ልካችሁን እነግራችኋለን ሰብስክራይብ ግን እያደረጋችሁ አመሰግናለሁ ባይ